ዓለም በቴክኖሎጂ እየረቀቀ ወደ አንድ መንደር ተወስኗል። እውቀት ሰፍቷል። ጊዜ ተቆጥቧል። ኢትዮ ስታር የኤሌክትሮኒክስ እና የቴክኖሎጂ ማሰልጠኛ ተቋም ሙሉ ቅና ባገኘባቸው አጫጭር ስልጠናዎች ሰልጣኞችን በሰላሳና በዘጠና ቀናቶች ብቁ እናደርጋለን። በአጭር ጊዜ ውስጥ በተቋማችን ሙያውን ሰልጥነው የተመረቁ ሰልጣኞቻችን ለተሻሉና በሚፈልጉበት ሙያዎች እያገለገሉ ይገኛሉ። ኢትዮ ስታር ኤሌክትሮኒክስ እና ቴክኖሎጂ ማሰልጠኛ ተቋም የምንሰጣቸው የሙያ አጣጭር ስልጠናዎች ሞባይል ሃርድዌር እና ሶፍትዌር ጥገናና ስልጠና፣ የቴሌቪዥን ኮምፒውተር፣ ፎቶኮፒ ማሽን፣ ሶላር ጥገናና ስልጠና፣ መሰረታዊ የኮምፒውተር ስልጠና፣ ማይክሮሶፍት ኦፊስ፣ አክሰስ፣ ኔትወርክ ኢንስታሌሽን፣ ቪዲዮ ኤዲቲንግ፣ አዶቤ ፎቶሾፕ እና ሌሎችንም ስልጠናዎች እንሰጣለን። የሲኦሲ ምዘና በተቋማችን በልዩነት ይሰጣል። ከዘመኑ ጋር አብረው የዘመ ዲጂታል ማሽኖችና ረጅም አመታት ልምድ ባላቸው መምህራን ጋር በመታገዝ ስልጠናዎችን ያገኛሉ። አድራሳችን እንጂባራ ከተማ እንጂባራ ገበያ መካከል ያገኙናል። ለበለጠ መረጃ በስልክ ቁጥራችን በ0930 861748 ይደውሉልን። ኢትዮስታር ይመርጡታል እንጂ በፍጹም አያወዳድሩትም። ኢትዮስታር የኤሌክትሮኒክስና ቴክኖሎጂ ማሰልጠኛ